እንስሳት ይሻላል። ማሰብ ስታቆም አውሬ ትሆናለህ። ብቻችሁን ረጅም ጊዜ እዛ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ኮዳ ማያት ለመግባት እንደ ሕፃን መሆን አለበት። ትንሽ ከጸለይ፣ ትንሽ ከጾም ትንሽ ከሰገድን ኮ ኩራታችን እኮ አያስቀምጥም። ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። ለእኛስ አላወጣም? እንኳን አለት ድንጋይ የሚል ስም አላወጣለን። የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ። ሐዋርያ ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም ሁሉም ሰው የኔ ዘር ታላቅ ነው ይላል የማንዘር ነው እንግዲያ ትንሽ እሷም የራሷ አንቅብ ግን የነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽ እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ራስን ከፍ እንደ ማድረግ ያለ በሽታ ፈጽሞ የለም ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል አመድ እንደነበረ ይረሳዋል የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። መርዝ ከሆነ ይገልሃል፣ ኃጢአት ከሆነም ይገላል። አብዘው እቅድ የለውም ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሽበታል። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶም። ገንዘቡን ለነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆች። እንዳናስብ እኮ ነው የሚያደርጉን፣ ይገባችኋል? ግን ፈረንጆች የሚሰሩት ስራ አቋርጠ አጋንንትን፣ አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። እኛ ያልወጋ ነው ማን ነው እኛ ያልሰበርነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰው ሁሉ የሰውን ልብ የምናደሙ። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖር ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራ። ልብ ነው ዋናው ነገር፣ የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እግዚአብሔርን መፍራት ማለት ምን ማለት ይመስላቸዋል? እግዚአብሔርን ማክበር ለእግዚአብሔር መጠንቀቅ ማለት። አንድ ማንኪያ መርዝ ጠጣና አይገልህ። እንደው ተመልከት ደግሞ አንድ ቁናም ጠጣ። ሁሉም እኮ በቁና ሰፍረህም ብትጠጣው አንድ ማንኪያም ብጠጣ፣ ይገላል። ይገላል። በቃ መርዝ መርዝ። እግዚአብሔርን እስካስከፋው ድረስ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል። እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብሬ